እኔ በጣም እየከበደኝ ነው። ይሄ ነገር ገባ አብሮሽ ጀመር እንደ ብንነግራቸውም ነው የሚሻለው። እኔ የምሬ ነው። ከዚህ በላይ አቅም አይመደኝ። እኔ አሁን እዚህ ጋር ቆሜ ለፏርና ለርሳ እንድንድነ የነበረን ግንኙነት ምናምን ነገር ብዬ እዚያ ለርሱ መናገራቸው ወጥቷል። በጣም እንደሚወድሽ እና እኔ ከእሱ ጋር ሆኜ አንቺን ልህ ማታት ፈለግኩኝ። ምክንያቱም ሴት ልጅ ነኝ የሴትን ሀሳብ ስለምረዳው እና ከሱ ጋር በማሳልፋቸው ነገሮች አንቺ ልር ነው ገደል የከተትሽው ሶ ለእኔ እንደማታስቢልኝና እኔን እንደማታፍቅሪ ነው ይሄን ነገር ያየውበት። ስለዚህ ከዚህ በኋላ ይህ ነገር ለእንደዚህ ሀሳብ ነበር እነሱን አንድ ለማድረግ ነበር ብትይ እኔ ከአንተ ጋር ለምታረቅ አይደለም። ይህን ነገር ማውረ ለምጠራሽ ነው እንድታውቀው እኔን ወንጀለኛ እንዳታረገኝ። ከዚህም በኋላ ነሽ አንቺ ወንጀለኛ ነው። ለዚህ ሁሉ ነገር ተጠያቂ አንቺ ነሽ። ፍቅሬን ገደል የከተትሽው አንቺ ነሽ። ሰው አይደለሁም፣ ንጹህ ሰው ነኝ። ለጥይኔ የጠራሽ በቃ ንጹህ ሰው ሄዳለሁ። እክ ሄድ ሄድ ይችላል። ሐማም ሐማም። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የእኔ ውድ ውድ ውድ ቤተሰቦቼ ማለት ነው ቪዲዮ የምትወዷቸው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ለማድረግ ፈልጋለሁ። እንግዲህ በፍቅር ቤት ቪዲዮ ተለቅቆ ነበረ፣ ግን ፍቃድ ለፍቅር ክብር የኖር ክየኖር ከፍ ዝቅ ነው ያደረገ እግዚአብሔርን ከፍ ዝቅ። በህይወቴ ላይ ተጫወሽ፣ በህይወትሽ ላይ ተጫወሽ፣ በሰው ህይወት ተጫወሽ። አንቺ ጻድቅ ሆነሽ ተገኘሽ። በቃ የምል ጉድ የለም እንደ በዚህ ልክ ነው ፍቅር ከዚህ ልጅ ጋር የምትቀጥለው አሁን ከዚህ ልጅ ጋር ነው ጉድ የምሰራው። የምር እንደ ዝቅ ከፍ እንዳደረጋት ፍቅር አሁን ላይ በጣም አሳዘነችው። ነገሩ ሁሉ ማን ጋር ነው ፍቅር ላይ ነው ተደፋደፈ ማለት ነው። እና በጣም አሳዘነችኝ አሁን ላይ ማለት ነው። ነገሩ ሁሉም ከበጠንበጡ በኋላ ነገሩ አሁን ወደ ፍቅር ነው ያመጡ ማለት ነው። ሮታ ያለችው ትክክል ናት። እዚ ጋር ሁሉም ነገር ውሸት ነበረ አልቻት ፍቅር ማለት ነው እና ይሄ ውሸት ሊሆን አይችልም ትክክለኛ ነገር ነው እናንተ እያደረጋችሁ የነበራችሁ ቪዲዮሽን ወደ ኋላ ታመልጣሽ በደንብ ማየት ትችላለሽ ምናምን ብላ ለፍቅር ተናግራ ነበረች። እና ሁሉም ነገር ውሸት ነበረ ሲከፋ እሱ ሲከፋ እኔ ከጎኔ ነበርኩ ምናምን ብላ ፍቅር ለሮጣ ታስረዳለች ሮታ ደግሞ ትክክል አላደረግሽም ለሱ አንቺ ስሜት እንዳለሽም ቪዲዮሽን በደንብ ገብተሽ ማየት ትችላለሽ ምናምን ብላ ተናግራለች። አዎ ፍቅር ተናግራለች። አብርሽ ድጋሜ ልቤ እንዳትሰብረኝ አልፈልግም፣ ከኔ እንዳትርቀኝ አልፈልግም ከአንድ ላይ እንደ ድሮ ፍቅራችን እንደ አዲስ እናሳድሳለን ብላ ፍቅርም ተናግራለች። እዚህ ጋ እና በቃ እዚህ ጋ ነው ሁሉም ሰው ያመነ ማለት ነው። ብዙ ሰው ፍቅር ብላ የተናገረችው እዚህ ጋ ነው። በጣም ብዙ ሰው በቃ የኛም አሳምኖናል። ፍቅርና ሩሽ በቃ አንድ ላይ ሊቀጥሉ ነው ብለን እኛ አሳምኖናል ነን ለመናገር። እናንተ ሁሉም ነገር አሁን ዛሬ ላይ የመለሳቸው ሁሉም ነገር ውሸት ነበረ። ሮታ ተናዳ ወደ እሱ እንደምትመጣ ለማድረግ ነበር። ራሷን የመሰለ ነገር ተናግራለች። ፉአድ ነገር ገረምን እናንተ ፉአድ እንዴት ነው? በዚህ ልክ ፍቅርን ዝቅ ከፍ የሚያደርገው አንተ ወንድ ልጅ አይደለም? እንደ በዚህ ልክ እንኳን እሷ ብታጠፋ በቃ ተረጋጋ። ሮታ ምንደ ምንም አላለችው፣ ለመናገር ምንም አላለችው ፍቅር ፉአድ የኔ ፍቅር ገደል ካስገባሽ በኋላ ከኔጋ ከአንቺ ጋር እኔ አልቀጥልም ማለት ፈልጎን መሰለኝ። እኔን ህይወት ከበጠበጥሽ በኋላ ፍቅሬን ገደል ከአስገባሽ በኋላ አሁን ከአንቺ ጋር አልሆን ለማለት ፈልጎን መሰለኝ ፉአድ ማለት ነውና፣ በጣም ተናዶ አርብሽም ተናግሮ አለ እኔና ፍቅር ማለት ምንም የለን፣ ቪዲዮ ብቻ ነው፣ በቪዲዮ ብቻ ነው የተገናኘን። ቡሉም አልተሰጡም። የሁሉም ምስጢር ወጣት ትላላቸው ግን ፍቅር አሁን ላይ በጣም ያዛዝነኛለች። ይህ ሁሉ ባሰሩ ይህ ሁሉ ጣጣ ውስጥ ባትገቡ ነገሮቹ እንደዚህ አይሆኑም ነበር ግን፣ ያሳዝናል፣ ያሳዝናል መጨረሻቸውን። የምር በዚህ ልክ እስከዚህ ድረስ ባትሄዱ ጥሩ ነበረ። ምንም ማድረግ አይቻልም። አንዳንዴ ጊዜ ሳታስቡ ነገሮቹ እንደዚህ ይሆናል እና ሮታም እንግዲህ በቂ መልስ ነው ለፍቅር የሰጣቸው ስለዚህ እኔ እንጃ። በጣም ደግሞ በቃ የፍቅር ያለችውን ነገር ማመን አለብሽ ወንድም፣ በቃ ወደ አብርሽ መሄድ አለብሽ ፈዋድና ፍቅር አንድ ላይ ይቀጥላሉ ብዬ አላስብም። ፈዋድ ግን ልክ አለፈ ልክ አለፈ። በጣም ፍቅር ላይ እንዴት እንዴት እንደሚሆኑ የምር እንዴ! በስ ልክ ወንድ ልጅ እንደዚህ ሲሆን አይደብሩም እናንተ? እንዴት እንዴት እንዳደረጋት እንዳታወራ እንኳን መልስ እንዳታወራ ነው በቃ ቦታ አልሰጣትም። እንዴት እንዴት እንዳደረገ ፍቅር ከዚህ ልጅ ጋር ልትቀጥለው፣ የፍቅር ወዳጆች እንግዲህ ይሃል ጫፌት ፍቅር ከዚህ ልጅ ጋር እንዳሰር ከፉአድ ጋር እንዳሰር ከሌላ ሰው ጋር አሁን ባለፈው መጣ ልጅ ጋር ስር የለን ከብሩክ ጋር ስር የለን እያሉ ተመልካች እንደዛ እያሉ ነበር። እና ብዙዎቹ በፉአድ የተናደዱ የፍቅር ወዳጆች ማለት ነው። እና ፉአድ ልክ አልሰራም፣ ለመናገር ማረጋጋት ነበረበ እንጂ እንደመጣለ ሁሉ መናገር የለውም ብለ ብያ አምናለሁ። በጣም ጥፋት አጥፍቶ ፍቃድ ማለት ነው እና ለሴት ልጅ ገቢ መኖርን በቃ ፍቅር እንግዲህ በቃ የሆነ ነገር ተፈጠረ አይደል? በቃ ይቅርታ ተደራረጉ። አሁን ጾም እኮ ነው። በጾም ምድር እንደዚህ ለመጥፎ ቃት ባታወሩ ባትነጋገሩ መልካም ነው። በቃ ይቅርታ ባባሉ እና አንድ ላይ እንደድሮ ድሮ ብትቀጥሉ ፉአድ እና ፍቅር አንድ ላይ እንዳይቀጥሉ የሚያልፈልግ እውነት፣ ፉአድ ልክ አለህ። በጣም እንዴት እንዴት እንዳደረገ ወሬው አይችልም ምን አይችልም እያሉ ነበር። አይችልም ምን አይችልም ከፉአድ ጋር እንዳትመጪ እያሉ ነው። ልጆቹ እንዳትመጣ አንፈልግም፣ የፍቅር ወዳጆች ማለት ነው። እና ፉአድ ፍቅር በዚህ ልክ ዝቅ ከፍ ባታደርግ ጥሩ ነው ብዬ አምናለሁ። አንተም እኮ ሌላ ሴት ይዛ ነው የመጣው ፍቅር ላይ ሌላ ሴት አለ ያንተ። ስለዚህ አንተም ድፋት አጠፋ ፍቅርም ወደ ሌላ ህይወት ሄዳለች ብሎ አንተም ሌላ ሴት ይዛ ይመጣ። ስለዚህ ሁሉን ነገር በልክ ሲሆን ጥሩ ነው ብዬ አምናለሁ። ሩታው እንኳን እንደዚህ አልተናገረችም። ፉአድ ግን የያዘው ልቀቁም ብሎ ጥሎት የተጨረሽ ጉድ እኮ ምን ጉድ ነው ዘንድሮ። በቃ እውነቱን እመኑ። ካላመናችሁ እንግዲህ ምንም ማድረግ አይቻልም። ፍቅር አዛዘነች ሁሉም ነገር ያመጡ ፍቅር ላይ ደፋደፉ። ነገሮቹ ሁሉ ማለት ነው ይገርማል እንዴ ከመጀመሪያ ማን ጥፋተኛ ጥፋት ዳኒ መዳኒ ናችሁ። በቃ ነገሮቹ ከበጠበጡ በኋላ ፍቅር የመጣችው ሮታ ደግሞ አንድ ትንሽ ቤት ውስጥ ገብተሽ የበለጠ የበለጠ ነገሮች እንደሚሰፋ ያደረሽ አንድ ትንሽ አለቻት ፍቅር ለሮተም ለፍቅር ማለት ነው እና በቃ ይቅር ተባባሉ እና በቃ ታረቁ። ሮተና ፍቅር፣ ሮተና ርብሽ አንድ ላይ ፍቅርና ፍቅድና ፍቅር አንድ ላይ እኔ ፍቅድና ፍቅርን አንድ ላይ እንዳይቀጥል አልፈልግም። ፍቅር ኮ ስማርት ልጅናት የምር በደንብ የምትሰራው አቅም ያላት ጀግና ሴት ናት። ለመናገር ፉአድና ፍቅር እንዳይቀጥል አልፈልግም። ፍቅር ደግሞ ከሌላ ሰው ጋር ብትመጣ ነው ጥሩ ነው ብዬ አምናለሁ። አንደኛ ነገር ፉአድ ደስ አይልም፣ ሙእሚ። አንደኛ ነገር ምንድን ነው በእምነታቸው መንድ አይደለም። እኔ አልደግፋችሁም፣ ሁለቱም ማለት ነው። ፍቅርና ፉአድ አንድ ላይ እንዳይሆኑ አልደግፋችሁም። ይቅርታ አድርጉልኝ። ስለዚህ ፍቅር ደግሞ ከምርጥ ሰዎች ጋር ብትመጣ ደስ ይለኛል። አሁን ባለፈው ልጅ ጋብት በቃ ደስ ይለኛል። ብሮክ ማለት ነው ምርጥ ልጅ ነው፣ እና የምር ልጁ በጣም በቃ ብዙ ነገር መስራት የሚችል ልጅ ነው፣ እና ብሮክ ጋር ብትመጣ ደስ ይለኛል። ከፉአድ ጋር ባትቀጥላ ደስ ይለኛል፣ ፍቅር ማለት ነው። ይህም ቪዲዮ የሚሰሙ ከሆኑ ማለት ነው። ስለዚህ በቃ ሁሉም ነገር ብታስተካክሉ፣ በቃ ሰላም ብታደርጉ መልካም ነው። በቃ ይስተካከላል ብዬ ተስፋ አደርጋለሁ። በዚህ ልክ ፍቅርን ዝቅ ከፍ በታደርጉ ጥሩ ነው። በቃ ወረድ በሉ ከፍቅር ላይ ማለት ነው። የምር ሴት ልጅ ናት። በቃ እንዴ አሁን ነገሩን ሁሉ ነገሮች ሁሉ እየበጠበጡ ሌላ አሁን መልሶ የምንያደረጉ ፍቅር ላይ እና በቃ ልጅ ሴት ልጅ ናት። ስለዚህ በቃ ነገሩን ብታረጋጉ ጥሩ ነው ብዬ አምናለሁ። የዛሬ ቪዲዮ ይሄን ይመስላል ቤተሰብ